ሞ ልጅ ሊወልዱ ይችላሉ ወንድና ሴት ደግሞ እነዚህ መቶ ብለሽ ለእኔ ጊዜ ታጠባሉ እንዴ ቦቡዬ ነገሩ እንዴት ነው ቀድመን እኛ ካልወለድን ቀድመን እንደዚህ እንደዚህ ኮረፈችም ይህንን ስንሰጣት አንድ ላይ የምናየ ይሆናል ልጅ ከመውለዳችን በፊት በነዚህ መሞ ቀለጠ እኛ ሶፋ ላይ ነን እኛ ምን እያላቸው እንዴት ነው የምትወዱት እናንተ ባየር ነው እንዲ የምትወልዱት ዘሮ ቀለጠ በቃ አባታቸው ነው። የኖርዌይ ነው ምናምን ሌላውን ቶ ይሄ ሀሳብ ማምጣት ትለይ ያለሞቦ እኔ እኮ በምክንያት እኮ ነው። እኔ እኮ እኔ እኮ ቃል የለኝም ላንተ ማለት ነው። በምሳሌ ደሳለሽ ደስታ ነው። በእውነት ታድለሻል ሀይሚ፣ የምሬ ነው ስነግርሽ ታድለሻል። ግን ትግስት ይኖርሽ በቃ። የት ሄደህ ነው የቆየው በሰላም ነው ወይ ብለሻ ምንም አይሉም። በደንብ ያዣቸው በደንብ ያዣቸው። ደግነቱ ብሩኬት የሀይሚን ጸባይ ጥንቅቅ አድርጎ ያውቀው። ታኮርፈኛለች አለ እንዳለውም፣ በር ተዘጋበት። ጥንቸሎች እዚህ አረብ ሀገር ያመጧቸዋልና፣ እኔ አልፈልግም አለ፣ ከባከብን ብዬ ሴትዮዋን ዩዋን አሽጫታለሁ፣ አሉዳቸው ለምን እንደሆነ አላውቅም። ሁለት ግን የገዛ ነው ጥንድ ናቸው አሉኝ። ሁለት ለምንድን ነው የገዛኸው? ደስ ይላል። ቀድሞ ከወለዱ ከኛ እኮ ያለ ነው። ብሩኬ ማለት ነው። ሐይሚዬ እንዴት ነው ነገሩ? ዛሬ ልጅ ሲያሳቀፏት ነበር የዋሉት። ባይዘወይ ማለት ነው እንግዲህ። ስትሮጥ ለመግደል በጣም ነበር የኛ አገር ጎረምሶቹ አብሮ የሚያሯሩጧቸው ማለት ነው። እዚህ ደግሞ እንግዲህ ለእርባታ ቤት ውስጥ እነ ብሩኬ ገዟቸው። እንግዲህ ግን አይደለም ትልቅያ እንዳለ ነገርማ አለ። በቅርቡ ቤተሰቦች ደጋገም ከቡቡዪ አራት ልጆቹን እንጃ፣ ከዛ ሁለቱ ይሻሉ አልጠንደናቸው ሲለኝ ሽያ ውዬ ትለያለ። የምሬን ስነግራችሁ የሚለይብኝ ነገርስ እንዲ ማነው አሁን? ቆይ፣ ቀድሚያ ቆይ። እኔ ልጅ ከመወለደ በፊት ሀይሚን በዚህ ላለ ማምዳት ማን ነው እስኪ ለሚስቱ እንዲያርጉ የሚያቅተው ታውቃላችሁ? ኦ ማይ ጋድ። ያው እንስሳና ሰው ይለያል ማለታቸው አይቀርም ያው ነው። ማቀፉ አንድ ነው። ኦማይ ጋድ፣ ረብሩኬ ረብሩኬ፣ ደሞ ዛሬ ጸጉር ደሞ ምንድን ነው የመስለው? በስማን በሚኬ ላይ የምጠላውን ነገር ነው ዛሬ አየሁት። ረብ ኢየሱስ ምንድን ነው ጸጉር፣ ወዴት ይሄድ ነው? ወንድምዬው ሃይምዬ፣ አንድ በይ ወረ ነጋ፣ አሳምረሽ አምጭልን እባክሽን። ሰላም ጤና ይስጥልን የኛ ውድ ቤት ሰዎች፣ እንዴት አላችሁ? እንዴት ናችሁ? አለው ነው ደህና ነኝ እግዚአብሔር ይመስገን። ወይኔ ዛሬ በጣም ደስ የሚል ቪዲዮ የምር በስማን ረብሩክ ትለያለህ ትለያለህ። ወይኔ በስመ አብ አላሰብኩትም። እንደዚህ አይነት ቪዲዮ በፍጹም አላሰብኩትም። ባይ ዘ ወይ ጥንቸሏን አይደለም። ጥንቸሏ ኖርማል ናት፣ ምክንያቱም እንትና ሶፊያን ቤት አለች። ማን ቤት ነው ደግሞ አይቻለሁ። ኖርማል፣ ግን እሱ አስቦ በዚህ ልክ ሄዶ ሃይሚን የአስደሰታትን ነገር አረናንተን በቃ ጎናችሁ ያለ ሰው ፍቅረኛችሁ ለእናንተ ብሎ ጋራ ጋራ ጋራ ጥሶ ሄዶ። አረ ቡቡ የሃይሚን ማ ውለታ በስቶ ብሻል እግዚአብሔርን የመሬቱ መተኛቱ እንዳለ ሆኖ፣ ዛሬ ደግሞ ያንቺን ደስታ ለማሳካት ባይ ዘዌ ማለት ነው። ባለፈው የሁለት መቶ ሃምሳ ያ ሃምሳዋ ጊዜ ብሩኬን የሰደባችሁ ሰዎች እንደ ሰው እኛ ይቅርታ ጠይቁት። ሆመን ስር ሄዳችሁ ማለት ነው እሱ ቤት እኔ ቤት አይደለም። ይቅርታ ጠይቁት እውነት ይገባዋል። ምንም አድርጎላት አያውቅም። ምንም ሆናታቅም ታቅም ላላችሁ ሰዎች ብሩክ ለሃይሚ ደስታ በጣም ደፋ ቀና የሚል ጀግና ወንድ ነው። እግዚአብሔርን ስነግራችሁ ማለት ነው። እኔ ቃል የለኝም ዛሬ እውነት እኔ ለእኔ የተሰጠው ይመስል ነው። ሃይሚ ቅፍ ስታረጋችሁ እንባዬ የመጣው ማለት ነው። ቤተሰቦች ማለት በቃ ሀሳቡ በቃ ረብስማ እዛ እኮ ያ ኬክ፣ ያ ዲኮር የአንድ ቀን ደስታ ነው፣ ግን በዛ ውስጥ ብዙ ነገር ተረግጧል። በቃ ማንነቱም በጣም ነው የተሰደቡ። በጣም ነገር ግን ያንን ሁሉ ነገር እኔኮ ለዚህ እኮ ነው እኔ ብሩኬን የሚሳደብ ሰው በጣም የሚቆረቁረኝ። ክፉ ሰው አይደለም እሱ በቃ በጣም ለሃይሚ የሚያስፈልጋት የዋህ ሰው ስለሆነ ነው። እሱን ሲሰድቡት የሚያመኝ በቃ ብሩክ ምንም አይነት ጥፋት አጥፍሰው አለ ሲጀመር የሚሰደበው ማለት ነው ለዛም ነው እኔ በጣም እየቆጨኝ ግብግብ የሚያደረገኝ ማለት ነው። ምንም ሳያደረግ ስለሚሰድቡት ምንም ሳያረግ ምንም ምንም ሀታ እኔ ራሱ እሱን እሱን በማድነቄ እሱን የሆነ ነገር በመናገሬ በጣም የሚሳደቡ የሚቀኑ ሰዎች አሉ። ነገር ግን ተኬር አላደርጋችሁም። አያችሁ ወንድሜን እና አያችሁ ጭንቅላቱን ሜትስ ባጋምና በጠጋራ መተዛመዱ ልትሉ ስላላችሁ ምንም ችግር የለውም። መዋለድ ቋንቋ ነው፣ መዋለድ ቋንቋ ነው። ብዙ እህቶች አሉት ባይዘው የብሩኬኒ ብቻ አይደለውም። በጣም ብዙ ከኒ በላይ የሚወዱት ብዙ እህቶች አሉ። የምሬን ስነግራችሁ ማለት ነው። ይሄን ስላችሁ እነዛ እህቶቹ ደግሞ የብሩክ እህቶች ለሃይሚ ጠላት ናቸው ማለት አይደለም። በጣም ሃይሚንም ብሩኬንም የሚወዱ በጣም በጣም ብዙ አሉ ብዙ ብዙ ማለት ነው። እና ሁላችሁም እንደዚህ አይነት ወንድማችሁ እንዲሁንላችሁ፣ ባላችሁ እንዲሁንላችሁ፣ ፍቅረኛችሁ ልክ እንደ ብሩኬ እንዲሁንላችሁ የሱን ቪዲዮ ሼር እያረጋችሁ አስተምሩት የምሬን ስነግራችሁ ማለት ነው። የሱን ባህሪ እንዲይዝላችሁ እንደው ሰከንድ አንድ ሰከንዳንድ ፈርስት መቼም አይሆንም። መቼም ብሩክ ረብ ስ ኒንጃ እኔ ስንም ስንም እሱን ማወዳድረው ወንድ እስካሁን ድረስ አንድ ወንድ አላየውም። እየፈለግኩለት ነው እንደሆኑም ማለት ነው እሱን ለማወዳደር ነገር ግን ማንም የለም እና ኦ ማይ ጋድ ሀይንዬ ደግሞ ማለት ነው ዛሬ አታ ኩርፊ ቶሎ ቶሎ ቶሎ አታ ኩርፊ። ደግነቱ ጸባይሽን አውቆታል። ብሩኬ ብታኮርፈኝም እንግዲህ አብረን እንወጠዋለን ብሏል። ሶ ማኩረፏ ግን ምንም አልመሰለው። ማለት በቃ አውቆታላ፣ ምንም አልመሰለው እና፣ ግን አሁን አንቺ ማድረግ ያለብሽ፣ አዎ ይደብራል፣ እውነት ነው። ግን ደግሞ ቢያንስ ቤት አስገብተሽ ደህንነቱን ጠይቀሽ፣ ይሄ ልጅ ምናልባት መንገድ ላይ ምን እንደገጠመውስ ምን ታውቂያለሽ? አውቀሽ ነው እንጂ የሆነ ቶሎ ብለሽ ውስን አታድርጊ። በእርግጥ እንደ ቀልድም ሊሆን ይችላል ያደረገችው ይህ ቆስቆት አይደለም። ቤተሰቦች እንዳይከፋችሁ እንደዚህ ስላችሁ ግን ደግሞ ትክክል አደለችም። ደክሞ ይነ መጣወት ብለዋል። ለእሷ ደስታ ደፋ ቀና ሲል ነው። በእርግጥ ስላላየች ነው። ግን ደግሞ ብታይም ባታይም ምን እንደሆነ ከውጭ ነው የሚመጣው አይደል? ቢያንስ ደህንነቱን ማረጋገጥ አለባት። ቤት ከገባ በኋላ ማኩረፍ፣ ገና ከውጭ በሩን ዝግት አይባልም፣ አይባልም። ሃይምዬ፣ እኔ ቆንጆ፣ እኔ ለራስሽ ብዬ ነው ለማንም ብዬ አይደለም። እና እንደዚህ አይነት ነገር ሰብር እንዲኖርሽ መልካም ምኞቴ ነው። ሰብር እንዲኖርሽ ነገሮቹን በቃ እኔ በቃ ማለት ተዋደው በፍቅር ልክ ብሩክ ይህን ያህል ቦታ እንደሚሰጣት እያወቅን እሷ ጋ የሆነች ነገር ስትኖር እንድታቀው እንድትማርበት በሚል ነው እንጂ እውነት እኔ ለሀይሚ ምንም አይነት ጥላቻ የለኝም። ግን የምታደርገውን ነገር የምናገረው እንድትማርበት ነው። የብሩኬንም እንደዛው። ብዙ ጊዜ ግን ብሩኬ ላይ ስተታ ላይ ብዙ ጊዜ ሶ ለዛ ነው የምናገረው። እና ሃይሚ፣ እንኳን ደስ አለሽ! ባለቤትሽ እንደዚህ አይነት ሐሳብ፣ እንደዚህ አይነት አንቺን ለማስደሰት ጋራ ሸንተረሩን ሄዶ መሬት ላይ ስቢንቶ ላይ ተኝቶ ኦ ማይ ጋድ ዲ አስማችታል። በዛሬ ዘመን፣ በዚህ ዘመን፣ ለዛው በዚህ ዘመን ማለት ነው። እና ሃይሚዬ ተመርቀሻል። ጋሽዬ የምር መርቆሻል፣ አንችን ማለት ነው። ስለዚህ አሜን፣ አሜን ተመስገን፣ እያሽ ፈጣሪሽን እያመስገን ያመስገኝ ጠባይሽን አሳምረሽ እንግዲህ ከኛ በፊት ማን ይወልድ ይሆን እያለ ነው ብሩክ ማለት ነው። ሰምታችሁ ታላ ከኛ በፊት ማን ይወልድ ይሆን ማለት ከኛ በፊት ስራችሁ ማን ቀድሞ ይወልዳል እያለ ነው። እንግዲህ እነዚህ ያመጣቸው ጥንቸሎች ኦልሬዲ ፍሬንዳሞች ናቸው፣ ፍቅረኛሞች ናቸው፣ ልበላችሁ ፍቅረኛሞች ናቸውና ማን ይወልዳል ቀድሞ እያለ ነው። እንዴት ነው ታዲያ ነገሩ? ማን ይወልዳል ቀድሞ ማለት ምን ማለት ነው? እንደ እናንተ ለኛ ዜና ምን ነግሩልኛ ሌላ ነው ታዲያ ዝም ብሎ ተነፋስ አይወለድ። እንግዲህ ማን ይቀድማል? ጥንቸሎች ናቸው የሚቀድሙት ምን ውድድር ውስጥ ያስገባችኋል? እኛ እንፈልግም፣ አሁን ሶፋ ላይ ነው የምንተኛው ብላቸዋል። ስለዚህ ከእናንተ መጨስ ልጅ አንጠብቅም። አሁን ማለት ነው አይደል? ቤተሰብ ልክ አይደል? በኋላ ደግሞ እንዳትንጫጩ። እኔ ልክ ነኝ አይደል? ምክንያቱም እንግዲህ ትናንት ያየሁት ፕራንክ እንግዲህ የዛሬውን ቪዲዮ አይተካም እንዳየሁት ማለት ነው። ማን ቀድሞ ይወልዳል ማለት ፕሮሰስ ላይ ነኝ፣ ፕሮሰስ ላይ ነን እና ቀድሞ የመጣውን እና ያለን ነው ፕሮሰስ ላይ ነን ሲባል ነው። ግን እናንተ ከፕሮሰሱ ዜሮ ናችሁ፣ እንግዲህ ትናንት እንደነገራችሁን ከሆነ ማለት ነው። ጋይስ ተዋጣ ቦዛግቡን እንጂ ምን አስባችሁ ነው? ለማንኛውም ይመቻችሁ። ይሄ አይደለም ኮንሴፕቱ ዋናው ነገር ይሄ አይደለም፣ ብቻ የእናንተ ደስተኛ መሆን ነው። እንዲሁም ደግሞ ቡቡዬ፣ እንዲሁም ዛሬ ሚፍታ አለ ከካሜራ ጀርባ። ማይ ጋድ ባይ ዘ ወይ ደስ ይላል እንደዚህ ነገር ማለት ነው። ባለፈው እንግዲህ ወንድምየው የሚወርቅ ሚንጫጫ ነገር ይምጣ ሲባል ቡቡዬ ቶሎ ብሎ እነዚህን ጭንቻሎች ሄዱ ገዝቶ መጣ። ምን አስበ ነው ግን አንተ ልጅ ጭንቅላት እንደዚህ ፋስት ያደርገል? ፈጣሪ፣ ወይኔ ጉዴ! ማንም ሰው አያስበውም። እናንተ እንደዚህ በቃ አሁን እኮ ሃይሚና ቡርኬ አሁን ሰው ናችሁ፣ መቼ ሲሆን አላ አይደል? ዝም ብላችሁ ልትደባበሩ ትችላላችሁ። ቴሌቪዥን ከማየት ልክ ከነሱ ጋር ትጨዋታላችሁ፣ በእነሱ በሆነ ነገር ትነጋገራላችሁ ምናምን ነገር እና በጣም ደስ የሚል ነው። በነገራችን ላይ ሀይሚ ደግሞ ይዤተኛለሁ አላለችም? ሆ ጭራሽ ብሩክን ብሩክን ልታስፈነጥሪ ነው እንዲህ? እነሱን ነው ይዤተኛለሁ የምትይው ምን አስበሽ ነው? ወይ ጉድ! ለማንኛውም በጣም ነው ደስ ያላት ሀይሚ። እንደዚህ ደስታችሁን የሚሞላላቸው ፍቅረኛ አስር አምስት ይኑራችሁ ማለት ነው። አስር አምስት ስላችሁ ታዲያ እያቀያየራቸው አይደለም። ወይኔ ቤተሰቦች፣ እውነቴን ስነግራችሁ እኔ እውነት ስጦታው በጣም አስደስቶኛል ማለት። የኔ ደስ ያለኝ ማሰቡ ብሩኬ ማሰቡ ነው ደስ ያለኝ ማለት ነው። ሰው ሀይሚዬ፣ እንኳን ደስ ያለሽ በዚህ አጋጣሚ እና የዛ ቀን የልደቷን ቀን አበላሸህ ምናምን የምትሉ ሰዎች ሁሉ ነገር አላፊ ነው። በቃ ነገ ሌላ ቀን ነው። ደስታ ይቀጥላል፣ ህይወት ይቀጥላል። ስለዚህ መማር አለባቸው። ብሩኬ ምንም አድርጎ ያቅም ምንም ሆኖ አይደለም ምናምን ምናምን፣ ለሰው ልጅ እኮ ግዴታ ነፍስ መስጠት ወይም ደግሞ ደም ማፍሰስ አይደለም። ከዚህ በላይ ሰው ልጅ ሀይሚ አሁን ይህን ነገር እንደምትወደው አውቆ ነው ይሄ ሁሉ አቋርጦ ሄዶ ምንም ሳይ ነገራት ሄዶ ሰፕራይዝ ያደረጋት ሰው። አሁን ደግሞ ሀያ አምስት ሺህ ላይ እኮ ከገባ አንድ ፕሮሚስ አለ ቪዲዮ አሰራሩ ራሱ በጣም ደስ የሚል እግዚአብሔርን እና ይመችህ፣ ቡራህ እውነት ነው የምነግርህ። ይመችህ ይመችህ። የምር እኔ ደስ አለኝ፣ እኔ በሀይሚ ቦታ ደስ አለኝ። ለኔ ተሰጠኝ መሰለኝ። እንዴ ቆይ፣ ምንድን ነው ቆይ? ግን አይ የምር እውነት በጣም ደስ ብሎኛል። ሀይሚም እንኳን ደስ አለሽ። እሷ ራሱ በጣም ደስ ብሏታል። ማውራቱ ሁሉ አቅቷት ነበረ። እንዲሁም ደግሞ ልጠባቸው ምንድን ማብላቸው ምናምን እያለች ነበር። ሀታ ፓስታ መታጠልበት ነበር እንትን ውሃ ራሱ እንዲጠጡበት የሰጠቻቸው ማለት ነውና፣ አንድ ነች እንትና ሶፊያ ቤት አይቻታለሁ ቶፊክ ሲያንቀራብጣት ማለት ነው። እና እዚህም አረብ አገር ብዙ ቦታ አሉ፣ ግን እኔ ሰዎች ህንዳዊ ስለሆኑ ህንዳዊ ያው መተታሞች አይደሉም በጣም ያስጠሉኛልና፣ እንደዚህ ወፍ ምናምን ያመጣሉና፣ አልፈልግም እኔ አልችልም እፈራለሁ፣ ነው ምለው ጮኻለሁ። ዝም ብዬ ውሸቴን እኮ ነው እንድሸጥልኝ ማለት ነው። እየጮሁ አሽጫታለሁ፣ እምቢ ብዬ ማለት ነው። ምክንያቱም እፈራለሁ፣ እንደዚህ የሆነ ያስጠሉኛል። በቃ እንትኑ ኮተታሞች ነገሮች ናቸው እና አሽጫታለሁ። በጣም ነው የምፈራው። እፈራለሁ ብዬ አሽጫታለሁ፣ ግን እኮ እኔ ውሸቴን ነው። ልክ እንደ እነዚህ አይነቶች ያው አረብ ሀገር ያላችሁ ታውቃላችሁ ብዬ አስባለሁ እና ደግሞ ይሄ የሚያወራ ወፍ እሱን ራሱ አልፈልግም እየጮኸ አላስተኛ ብሎኛም ብዬ እሱንም አሸጥኋት የታባቷ ምክንያቱም አሮም መጥረግ ደብሮኝ ስንት ቀን በቃ እንትን መለሱ እንትን ማለት አስጠላኝ ሁሌ ደሞ የሆነ ነገር ሸተኝ አፍንጫዬን ጠቀጠቀኛል ጉንፋን ማለት ነው ወይ ሁሌ ጉንፋን ያዘኝ እያልኩ አይደል መጣ። እናንተ ጋር እራሱ አሁን ተሸጠውልኝ አሁን ሰላሜን አግኝቻለሁ። ላ እና ይሄን ልላችሁ ነው የኔ ወድ ቤተሰቦች። ሃይምዬ ዛሬ እንኳን ደሳለሽ። ቡቡዬም ይሄን ልቦናህን አይቀይረው። እንግዲህ ማን ቀድሞ ይወልዳል የምናየው ነው የሚሆነው። እንግዲህ ገንዬ የክርስትና እናት ተዘጋጅ፣ ተዘጋጅ። መቼም ሴት ናት ምትተብሏል። ወንድ ከሆነ ግን ክርስትናው ለማን እንደሆነ አልተነገረም። በዚህ አጋጣሚ ስም አውጡላቸው ብሏል ብሩኬ ለነዚህ ለጥንዶቹ እኔ ለአንደኛዋ ላውጣ ለሴቷ ማያ ብያታለሁ። ንገሩ ንገሩ፣ ሴቷ ጥንቸል ማያ ማያ ትሆን እሺ። ማያ ትርጉሙን ታውቃላችሁ። ወንዱን ደግሞ እናንተ ኮመንት ስር ጻፉ። እኔ ለሴቷ ማያ ብያለሁ፣ አውጡላት ብሏል ብሮኪያ ተናግሯል። ስለዚህ እናንተ ደግሞ ለወንዱ አውጡና ኮመንት ስር ጽፋችሁ አንድ ላይ አድርሱ። እኔ ሴቷን ጥንቸል ማያ ብያታለሁ። ማያ ሰምታችኋል። ማይዘወይ እኔ ልጅ ሰወልድ ያሰብኩትን ስም ነው። ዘ ለብሩኬ ጥንቸል ስም የሰጠሁት የምሬ ነው። ለብሩኬ ጥንቸል የሰጠሁት እኔ ልጅ ሰወልድ የመጀመሪያ ልጄ ሴት ስትሆን ከሆነች ማያ ነው ሙላት ብዬ ያልኳት ያልኩትን ነው ያልኩትን ነው። ዛሬ ለብሩኬ ጥንቸል ማያ ብዬ ያወጣሁት ማለት ነው። እና በጣም ደስ የሚል ስም ነው። ትርጉሙም ብዙ ትርጉም አለው። ከፈለጋችሁ ሌላ ጊዜ ትርጉሙን ላነብላችሁ እችላለሁ። ግን ለልጄ ብዬ አስቀመኩስም ነው የምሬት ነግራችሁ ማርያምን ነው ምላችሁ። እና ግን ለብሩክ አድርሱልኝ ጥንቸሏን፣ ሴቷን ጥንቸል ማያ ይበላት። ሀይሚ ደግሞ የምታወጣውን እናያለን ማለት ነው። ለማንኛውም የኛ ውድ ቤተሰቦች በጣም በጣም በጣም ደስ የሚል ቪዲዮ ነበረ ዛሬ። ቃል የለኝም። ቡቡዬ ሰላማችሁ ብዝት ይበል የፍቅር ሰው ያደርጋችሁ። ዛሬማ ኧረ ቆይ አሁን ይሄን ቪዲዮ ሰርች ስጨርስ አያለው። ዛሬማ አብርሃም ራሱ ታዕለንት ሰርቷል፣ ታሪክ ሰርቷል። እንትና ጋር ሄዶ ሩታ ጋር ታምሌዶ እና ያየሁት አላየሁትም። ቆይ እስኪ አይቼ ብስማ ረብር ሸራብር ሸራብር እኔማ ቆይ አይቼ ነው ቪዲዮ የምሰራው። እግዚአብሔርም እና ለማንኛውም የብሩክና የሃይሚ በዚህ አጋጣሚ በጣም ደስ ብሎኛል። ቤተሰቦችም ደስ እንደሚላቸው ተስፋ አድርጋለሁ። እኔ ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ በቃ የለም ፈታ የሚያረጉት ነገር ሰላም ሲሆኑ ይዘው የሚመጡት ቪዲዮ በጣም ሰላማዊ የሆነና የሚያስተምር ፍቅር ፍቅር የሚጨምር በቃ ደስ የሚል ቪዲዮ ነው። የትናንትናው ራሱ የሃይሚ የሆነ ጥሩ ነገር አለው እነሱም የሚማሩበት ተመልካችም ደግሞ ተመልካች የሆነ ግር ያለ ጥያቄ ግልጽ እንዲሆን የጠየቀችው ጥያቄ ነው። በእርግጥ ተመልካች የፈለገውን ነገር ማሰብ አለ መብቱ መብታችን ነው የፈለገ ነው። ግን እነሱ ደግሞ የራሳቸውን ነው የሚኖሩት ማለት ነው። ኤኒዌይስ፣ ያው ይመቻችሁ። እናመሰግናለን ቤተሰቦች ባይ።